ሄሉዬ የኔ ቆንጆ የኔ ጀግና ቤት ለምቦሳ ብለናል። የኔ ውድ ገና ከዚህ የበለጠ መሆን የምትችይ ጀግና ሴት ነሽ አንቺ። ሄሉዬ የእውነት ቤተሰቦቼ እስከ ዛሬት ነበርኩ። ሄሉዬ የራሷን ቤት ይዛ ማዘርን ከማድረቅ ወጥታ አዲስ አበባ ላይ እንደና ናሂን ብዬ አዲስ አበባ ላይ መኖር ጀምራለች ለካ ዋው። ሄሉዬ የኔ ቆንጆ በፊትም ጀግና ሴት እንደሆንሽ አውቃለሁ። ከዚህ የበለጠ ትልቅ ደረጃ ደርሰሽ ለማየት ያብቃን ማለት ነው። ሄሉዬ እንግዲህ በምትኖሪበት ቤት ደግሞ ውለጅበት የምትክበድበት የኔ ቆንጆ ትልቅ ደረጃ ያደርስ ማለት ነው። የእውነቴን ነው ምላችሁ ቤተሰቦች፣ ያው ከሄሉ ዩቱብ ቻናል ከጠፋው ያው ቲንሽ ሰንበትበት ብያለው። እና ሄሉ ለካ የራሷን ለብቻዋን መኖር ጀምራለች። ማዘርን ከማድረግ ማዘርን ፕራንክ እያደረጉ ከማድረግ ወታ፣ እንግዲህ ሄሉዬ ብቻዬን እስቲ ልልመደው ብቻዬን ልኑረው ብላ እንግዲህ። ሴት ልጅ ብቻዋን መኖር ከጀመረች ጠንካራ ነው የምትሆነው። የእውነት ጠንካራ ነው የምትለው። ፈተናዎችን ሁሉ ነገር ለብቻዋን እየተጋፈጠች ጥንካሬ የሚሰማታል። በራሷ መተማመን የበለጠ ይሰማታል ። ጀግና ትሆናለች። እና ሴት ልጅ በራሷ አንድ ብላ መኖር ከጀመረች በጣም ነው የምጠነክረው። ና ሄሉዬ እንግዲህ በራሷ ቤት ለመጀመሪያ ጊዜ እንግዲህ ከማዘር ተነጥላ ከአዲስ አበባ ላይ እንግዲህ ያው ከነብዬም ቀረብ ብላ እነሱም ወደዛ ገብተዋል አደል? እንግዲህ እዛ ቤት ገዝታ ገብታለች። ሄሉ ይህን ጀግና ከዚ የበለጠ ትልቅ ደረጃ ያደርስሽ ማለት ነው። ደግነት ወንድምሽ የሚያውቀርብ ነው፣ በጣም ነው ደስ ያለኝ። በዚህ አጋጣሚ ያውብዬ ምርጉዝ ናት፣ ማርያም በሰላም ሁለት ታርግሽ። ውድ በጣም ነው ደስ የሚሉ ግን የቤት ምርቃት ቤት ለምቦሳ ብለው ሄደው ግን በሚገርም ሁኔታ ሄሉም ፕራንክ ነበረ ያደረጓት እነናህ። በሚገርም ሁኔታ ለእኔ ትዳር መፍረስ እንዲ ጥር ያለች ብዬ አላስበንባህ ማለት የገዛ ወንድሟ እንግዲህ ፕራንክ አድርጓት ነበረ የገቡት ማለት ነው። በጣም ደስ ይል ነበረ። በዚህ አጋጣሚ የሆነ ቦታ በድስቱ ኮሜንት እንዳጽፎ አደራለች ቦታ አስቆኛል ማለት ነው። እንግዲህ እንደምታዩትም እንግዲህ ምሳ ተጋብዘውን ሄዱት ማለት ነው። ሄሉዬ አንድ ብላ ኩሽና ውስጥ ብቻዋ ጉድ ጉድ ጀምራለች ማለት ነው። ከዚህ የበለጠ ደግሞ አድገሽ ትልቅ ደረጃ ደርሰሽ እንደምናይሽ ተስፋ እናደርጋለን የኛ ጀግና ማለት ነው። ሲቀጥል ደግሞ ሄሉና ናቲ ታርቀዋል ይመስለኛል አይደል? ቤተሰቦቼ ናቲም ብዙ ጊዜ ቲክቶክ ላይ ኮሜንቱን ያለው በሄሉ ስርገ ገብቶ ያው የኔ ቆንጆ ምናምን ይላታልና እሷም ትመልስለታለች። ና እንደታረቁ ነው የገባኝ። ና ሄሉዬ ከናቲ ጋም ስለታርሽ ደስ ብሎኛል፣ ማለት ነው እንግዲህ እኔም ያቤተሰቦቼ ትንሽ ከሄሉ ኢትዮፕቻን አልጠፋ ብያለሁ ማለት ነው። እና ሄሉዬ በጣም ደስ ብሎኛል። የእውነት ቤተሰቦች በጣም ነው ደስ ያለኝ ሄሉን ሳያት እንዲ አዲስ አበባ ላይ ገብታ በራሷ ቤት የራሷን ኑሮ ሀብላ ጀምራ የራሷን ህይወት ግዴታ፣ የራስን ኑሮ ለመኖር ባለትዳር መሆን አይጠበቅም አይደል? ወናግብታችሁ መሆን የለበትም ሲለች ለአቅመ አዳም ለአቅመ ሔዋን ይቅርታ ማየን ከደረሰች ብቻ መኖር ከጀመረች ጠንካራ ነው የምትሆነው፣ ጀግና ነው የምትሆነው፣ ተፍ ተፍ ትላለች። ግን ቤተሰብ ላይ ከሆነች ግን ሁሌም ከቤተሰብ ብትሰራም ቤተሰብ ላይ ስለሆነች ጠንካራ አትሆንም። እና ሌሉዬ ደግሞ በፊትም ጠንካራ ናት፣ ያሁን ደግሞ የበለጠ ጠንክራ ትልቅ ደረጃ እንደምደርስ ተስፋ እናደርጋለን። ዩቱብ ራሱ እኮ በነ ሄሉና በነናቲ ጊዜ ይቀራልን አቤር የሄሉ ፕራንክ እኮ ማለት ነው፣ ቤተሰቦቼ ሁላችንም ፈታ ዘና የምንልበት ነበረ። እኔ ቀላል ተስቀኝም ነበረ። ናቲን እኮ በፕራንክ ቁም ስቅሉ ነበር የምታሳየውና ደስ የሚል ጊዜ በእነሱ ጊዜ ዩቱብ ቀረ ማለት ይቻላል። የእውነቴን ነው የምላችሁ። እና ሄሎዬ በጣም ደስ ብሎኛል። የኔ ሳቅ ይታሳቋ ደግሞ ውስጤ ነው ማለት ነው። እና በቃ ዩቱቦች በቃ ቤት ምናምን በቃ አዲስ አባ ላይ ነው ብቻ የሚገዙት፣ ፌመስ የሆኑ የሆኑ ነገር ሲይዙ አዲስ አባ ላይ ነው በብዛት ቤት የሚገዙት። ለምንድን ነው ክፍለ ወደ ክፍለ ከተውን ሐዋሳ ላይ ምናምን ሻሽመኔ ምናምን ለምንድን ነው የማይገዙት? ግን እውነት ሁሉም እኮ በቃ ዩቱቦሮች እንዳለ ፌመሶች አዲስ አባ ናቸው ማለት ይችላላችሁ። እና ለማንኛውም ይመቻችሁ። ጤናችሁን ይስጣችሁ። ሄሉዬን በጣም ደስ ብሎኛል።